ጤና ይስጥልን ተመልካቾች፣ የህብራዊነት ድምጽ ከሆነው የደቡብ የደው ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከመላ ስቱዲዮ እና የስርጭት ባለሙያዎች ጋር ብሩክ ፋንታ ነኝ። አብራችሁን ቆዩ። ሀገራዊ ምክክሩ ብሔራዊ መግባባትን ለመፍጠር እና የተሻለች ኢትዮጵያ ለትውልድ ለማስተላለፍ የላቀ ድርሻ እንዳለው የኢትዮጵያ ሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ሀገራዊ የምክክር ኮሚሽን የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ በአዲስ አበባ እየተካሄደ ነው። ተጨማሪውን ፋሲላ ያሉ እንደሚከተለው ያቀርበዋል። የኢትዮጵያ አገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍናሪያ በዚህ ወቅት እንደገለጹት ኢትዮጵያ የነጻነት ተምሳሌት ፋና ወጊ የበርካታው ቋንቋ ባህልና እሴት አገር ናት ብለዋል። አገራዊ ምክክር የሀሳብ ልዩነቶችን ተቀራርቦ በውይይት መፍታት የሚያስችል መሆኑንም ተናግረዋል። በምክክር ሂደቱ አለመግባባቶችን በውይይት የሚፈታበት መድረክ መሆኑን ገልጿል። ኮሚሽኑ ከፌዴራል ተቋማትና ማህበራት ደረጃ እያካሄደ የሚገኘው የአጀንዳ ማሰባሰብ የምክክር ምዕራፍ አስራ አራተኛ መድረክ መሆኑንም ተናግሯል። ይህ የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ እንደ ሀገር ለገጠመን ችግር መንስኤ ናቸው የምትሏቸውን አጀንዳዎች በምክክር ለይታችሁ የምትሰጡበት መድረክ ነው። የዘመናት ጥያቄ ተግባራዊ ምላሽ ለመስጠት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ኢትዮጵያ በአሁኑ ሰዓት እየመከረች ነው። ኮሚሽኑ ይህንን የኢትዮጵያውያንን ህልም ቋጠሮ ለመፍታት ህዝባችንን ቀኝ እጁ አድርጎ ከበርካታ ባለድርሻ አካላት ጋር እየሰራ ነው። ይህ በዛሬው እለት የሚጀመረው የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ ለኮሚሽናችን አስራ አራተኛው መድረክ ነው። ኮሚሽኑ በትግራይ ክልል የምክክር ሂደትን ማካሄድ እንዲሁም በውጭ የሚኖሩ ኢትዮጵያኖችን የአጀንዳ ማሰባሰብ ምዕራፍ እንደሚቀሩትም ገልጿል። ኮሚሽኑ ወደ ዋናው የምክክር ሂደት ለመግባት የመዳረሻ ምዕራፍ ላይ እንደሚገኝ ጠቁመው፣ በጉዞው አካታች እናም አሳታፊነት ተግባራዊ ሲያደርግ መምጣቱንም ተናግረዋል። አገራዊ ምክክሩ ብሔራዊ መግባባትን ለመፍጠር የተሻለች ኢትዮጵያን ለትውልድ ለማስተላለፍም የላቀ ድርሻ እንዳለው ገልጿል። አገራዊ ምክክሩ በኢትዮጵያ ስር የሰደዱ ችግሮችን በዘላቂ ታላቅነት ለመፍታት ጉልሚና ያለው መሆኑንም ጠቁሟል። አጀንዳ ከማሰባሰብ አኳያ የሚቀሩት ዋና ዋና ስራዎች የትግራይ ክልልን በምክክር ሂደቱ እንዲካተት ማድረግ እንዲሁም በውጭ ሀገር ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ ይሆናል። ሂደቱን አገባዶ ወደ ዋናው የምክክር ጉባኤ ጫፍ ላይ እየደረሰ ያለው የኢትዮጵያ ምክክር ይበልጥ አካታችና አሳታፊ እንዲሆን ለችግሮቻችንም ዘላቂ መፍትሔ እንዲያስገኝ የነዚህ ወገኖች ተሳትፎ የራሱ አስተዋጽኦ እንዳለው ኮሚሽናችን ያምናል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱን ይበልጥ አካታችና አሳታፊ ለማድረግ እንዲቻል ከሁሉም አካላት ጋር ተቀራርቦ ለመስራት ዝግጁ መሆኑም አሁንም በድጋሚ ለማረጋገጥ ወዳለሁ። የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር አምባዬ ኦጋቶ በበኩላቸው ኮሚሽኑ እስካሁን ባደረጋቸው የምክክር መድረኮች በክልሎችና ከተማ አስተዳደሮች እንዲሁም በፌዴራል ደረጃ የተለያዩ ተሳታፊ ልየታ ማድረጉንም ተናግረዋል። በዚህም የተለያዩ አጀንዳዎች መሰብሰቡን ጠቁሞ በአሁኑ ጊዜ 1 ሺ 234 ወረዳዎች በህዝበ ውይይት ወኪሎችን መለየታቸውን ጠቁመዋል። ባደረጋቸው የተለያዩ የምክክር መድረኮች በክልሎችና በከተማ አስተዳደሮች በፌዴራል የተለያዩ የተሳታፊ ልየታ አድርጓል። የተለያዩ አጀንዳዎችን በህዝባዊ ውይይት ሰብስቧል። አጀንዳዎችን ከግለሰቦችና ከቡድኖች ያለምንም ገደብ ሲሰበስብ ቆይቷል። በአሁኑ ሰዓት 1234 ወረዳዎች በህዝባዊ ውይይት ወኪሎችን ለይተዋል። በዚህም 126 ሺህ 22 የወረዳ ተወካዮች በሂደቱ ተሳትፈዋል። በደቡብ ኢትዮጵያ ክልል በዛሬው ዕለት ለ7222 መምህራንና የትምህርት አመራሮች የሙያ ፍቃድ ምዘና እንደሚሰጣቸው የክልሉ ትምህርት ቢሮ አስታወቀ። የቢሮ ኃላፊ ወይዘሮ ፀሐይ ወራሳ በምዘና ዙሪያ መግለጫ ሰጥተዋል። የወልደ ገብርኤል ላቀውን ዘገባ ማርታ ሙሉጌታ እንደሚከተለው ታቀርበዋለች። በትምህርት ስራ ላይ የተሰማሩ መምህራንና የትምህርት አመራሩ ብቁ ዜጋን ለማፍራት ራሱ በእውቀትና ክህሎት የበቃ መሆን እንዳለበት የማይታበል ሀቅ ነው። ለዚህም በሀገር አቀፍ ደረጃ ለአንደኛ መካከለኛና ሁለተኛ ደረጃ መምህራንና አመራሮች የሚሰጠው የሙያ ፈቃድ ምዘና ለደረጃው የሚመጥን ባለሙያ ለማዘጋጀት ያለመ መሆኑን የደቡብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ ወይዘሮ ፀሐይ ወራሳ ተናግረዋል። መምህራን በሚያስተምሩት የትምህርት አይነት ለደረጃው የሚመጥን ብቃት አላቸው ወይ የሚለውን ለመመዘንና እንደገናም ደግሞ የትምህርት አመራሮች የምንላቸው ርዕሳነ መምህራን፣ በየደረጃው ያሉ ሱፐርቫይዘሮች ለሚመሩት እርከን ሙያዊ ብቃት አላቸው ወይ፣ ያንን መምራት የሚችሉበት አቅም አላቸው የሚለውን ለመመዘን የሚሰጥ የሙያ ብቃት ማረጋገጫ ምዘና ነው። በክልሉ በሚገኙ 12ቱም ዞኖች 7222 መምህራንና የትምህርት አመራሮች በነገው ዕለት እንደሚመዘኑ የገለጹት የቢሮ ኃላፊዋ ለዚህም በቂ ቅድመ ዝግጅት መደረጉን አብራርተዋል። አጠቃላይ ቁጥራቸው ወደ 7222 ተመዛኞች ናቸው። ይህንን ምዘና የሚወስዱ የአንደኛ፣ የመካከለኛ፣ የሁለተኛ ደረጃ መምህራን 7032 መምህራኖች ይመዘናሉ ርዕሳነ መምህራን 137 ርዕሳነ መምህራን አሉ፣ 53 ሱፐርቫይዘሮች አሉና አጠቃላይ ወደ 7222 ተመዛኞች ናቸው ያሉን ማለት ነው። እንግዲህ በ2017 ዓመተ ምህረት የሙያ ብቃት ማረጋገጫ ምዘና የሚሰጠው የፊታችን ቅዳሜ ግንቦት 23 ነው የሚሰጠው። በክልላችን በደቡብ ኢትዮጵያ ምዘና የምንሰጥባቸው የተለያዩ ማዕከላት አሉ። ባሉን ዞኖች በ12ቱም ዞኖች ወደ 14 ማዕከላትን ለይተናል። እነዚህ ማዕከላት ለተመዛኞቹ ቅርብ እንዲሆኑ ለማስቻል ነው። በዚህ መልኩ የተለያዩ ማዕከላት ያደረግ ነው ማለት ነው። መምህራን ለመመዘን ያላቸው ፍላጎት ከጊዜ ወደ ጊዜ እየጨመረ መምጣቱንም የቢሮ ኃላፊዋ ተናግረዋል። አሁን ባለፈው አመት ወደ ሶስት ሺ ያህል መምህራን ነበር እንደ ክልል ምዘናውን የወሰዱት። ዘንድሮ ላይ የመምህራንም የእርሳን መምህራንም ፍላጎት ጨመረ። ለመመዘን እኔ ብቁ ነኝ ወይ ለሚያስተምረው እንትን ብቃት አለ ወይ አንደኛ ለራሳቸው የሚሰጠው በራስ መተማመን አለ ብቁ ነህ ሲባል ማለት ነው ሶ ቁጥራቸው ወደ ሰባት ሺህ የጨመረበት ከመምህሩ ፍላጎት መነሻ ነው። በየአመቱ ቁጥራቸው እየጨመረ የመጣው። ለዚህ የሚደረገው ዝግጅት የመጀመሪያው በራሳቸው መምህራን የሚያደርጉት ዝግጅት ነው። ለሚማሩ ለሚያስተምሩት ትምህርትና ለሚመሩት የትምህርት እርከን ደረጃ የሚመጥን ብቃት አለኝ ወይ የሚለውን ለመመዘን በራሳቸው ዝግጅት እያደረጉ ቆይተዋል። እንዳጠቃላይ በክልልም ደረጃ ብቅ የሆነ ኦሪንቴሽን ተሰጥቷቸዋል። ከዛ ባሻገር ደግሞ በየመዋቅሩ በየዞኑ ያሉ የትምህርት መምሪያ ኃላፊዎች የትምህርት ሴክተር አመራሮች በነሱ አቅራቢያ ካሉ ዩኒቨርሲቲዎች ጋር መምህራን ኮሌጆች ጋር በቂ የሆነ ስልጠና ለነዚህ መምህራን እየተሰጠ የቆየበት አግባብ አለ። ተመዛኞች በሚያስተምሩት የሙያ መስክና በተዛማች የሙያ መስኮች የሚመዘኑ በመሆኑ ከምዘና በኋላ እራሳቸውን ለማወቅና ላለፉት ደግሞ የሙያ ፍቃድ የምስክር ወረቀትና ጥቅማጥቅሞች እንደሚከበሩላቸው ተብራርቷል። እያጋጠመ ያለውን የትምህርት ስብራት ለመጠገንና ቀድሞ ወደነበረበት ለመመለስ በሚደረገው ጥረት ሁሉም ባለድርሻ አካላት የበኩላቸው መውጣት እንዳለባቸው የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር የማህበራዊ ክላስተር ዘርፍ አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ አሳሰቡ። የከምባታ ዞን ትምህርት መምሪያ የ2017 የትምህርት ዘመን የዘጠኝ ወር እቅድ አፈጻጸም ግምገማና በቀጣይ አቅጣጫዎች ላይ የተዘጋጀ የምክክር መድረክ በዱራሜ ከተማ ተካሂዷል። ዘገባው የዞኑ የመንግስት ኮሚኒኬሽን ነው። ባየሽ ጉልላት እንደሚከተለው ታቀርበዋለች። በመድረኩ የተገኙት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነ ፈቃዱ እንደተናገሩት ትምህርት የማህበረሰብ የእድገት መሰረት በመሆኑ ስራው በትኩረት መሰራት አለበት ብለዋል። የከምባታ ዞን የቅድመ አንደኛ ላይ ቀድሞ መጀመሩ በጥሩ ጎኑ የሚነሳ ነው ያሉት አቶ አንተነ በዞኑ ትምህርት ያጋጠመውን የትምህርት ስብራት ሁሉም አካላት ለትምህርት ጥራት መሻሻል የድርሻቸውን መወጣት አለባቸው ብለዋል። የማህበረሰብ እድገት የማህበረሰብ ሰላም የዚህ ሁሉ መሰረት ትምህርት ነው ማለት ነው። እንግዲህ ለማህበረሰብ መሰረት ከሆነ ለአገር መሰረት ነው፣ ለዓለም መሰረት ነው ማለት ነው። ስለዚህ ማህበረሰብ ቤዝ የሚያደርገው ትምህርት ላይ ነው። ይሄን በደንብ መያዝ ያስፈልጋል። ቻል እንደ ከምባታ ዞን ቅድመ አንደኛ ላይ ቀድማችሁ ጀምራቸዋል። እንደ ክልልም ኢኒሼቲቭ ልናደርግ ነው። ይሄ መጠናከር አለበት። የትብሬት ደረጃ ማሻሻል በጣም ትኩረት መሰጠት አለበት። የግብዓት አቅርቦት መሰጠት አለበት። ለዛ ሁሉ ግን የሀብት ማመንጨት እኔ በደንብ ያዙ። ሀብት ከትምህርት ቤት ማመንጨት ነው የሚያስፈልገው። ኮሚኒቲ ሞቢላይዝ ማድረግ በጣም ዲዛይን ማድረግ እንደ ከምባታ ዞን በተለየ መንገድ ኮሚኒቲ ሞቢላይዝ ማድረግ። የፖለቲካ አመራር ለትምህርት ትኩረት መስጠት አለበት። ርዕሰ መምህር ብቻውን ምንም አይሰራም። ትምህርት ቤት ብቻውን ምንም አይሰራም። በእውቀት በክህሎትና በስነ ምግባር የታነጸ ብቁና በዚህ ቴክኖሎጂ ዘመን ተወዳዳሪ የሆነ ትውልድ ለማፍራት የትምህርቱ አመራርና መምህራን ያለባቸውን ኃላፊነት በቁርጠኝነት ሊወጡ ይገባል ነው ያሉት። ውጤት እያየን እኮ ነው። አሁን የሚጠቅሳቸው ቃጫ ቢራ ወረዳ እያየን ነው ውጤት። ሀድሮ ከተማ ሀድሮ ከተማ የሀብት ችግር አለው? የሀብት ችግር የለውም እኮ ውጤት እያየን ነው። ሀድሮ ጥንጦ ዙሪያ ወረዳ እያየን ነው ውጤት። ዶየጋና ወረዳ ውጤት ነው ከተማ ውጤት ጥይት። ይሄን በደንብ ፈትሹ ጋይስ፣ እኔ አንድም ትምህርት ቤት ሳያሳልፍ የዛ ትምህርት ቤት ርዕሰ መምህር ምንድነው ፊልም ያደረገው? ምንም ተማሪ ሳይሳል ያላሳለፈ ትምህርት ቤት ያለበት የወረዳ አስተዳዳሪ ሪሊ ምን ምን ላይ ነው የሚቀመጠው? እኔ ፈትሹ ጋይዝ። this is አላርሚንግ time ይሄ አላርሚንግ ጊዜ ነው። እያንዳንዱ ዞን ውስጥ እንዴት እየተመራ እያለ የወረዳ አስተዳዳሪ የት እንዴት እየመራ እያለ ከንቲባ እንዴት እየመራ ትምህርት መዋቅር እንዴት ልዩነቱን እያየን እኮ ነው። የከምባታ ዞን ዋና አስተዳዳሪ አቶ አረጋ እሸቱ በበኩላቸው በትምህርት ዘርፉ ያጋጠሙ ችግሮችን ለይቶ በማወቅና የጋራ መፍትሄ በመፈለግ ጥራት ያለው ትምህርት ለዜጎች ተደራሽ እንዲሆን በዚህ ዓመት የጀመርነውን መነሳሳት በማቀጣጠል በዞናችን በትምህርት ስርዓት ውስጥ ያሉ ጠንካራና ደካማ ጎኖችን በመለየት በቀጣይ ጊዜ ውጤቱን ለማሻሻል መስራት ይኖርብናል ብለዋል። እኔ በሚመራበት ተቋም ውስጥ ተግባራዊ አድርጌ የተሻለ ውጤት ለማምጣት ምንድነው ነው የወሰድኩት የምለውን እያንዳንዱ እዚህ አዳራሽ ውስጥ ያለ ሰው ይይዟል ብዬ አስባለሁ። በዞናችን ውስጥ በትምህርት ስርዓት ውስጥ ያሉ ጠንካራ ነገሮችንና ደካማ ጎንዶችን ለቅመን ለይተን ይዘን በምሁራኖቻችን የትምህርት ውጤታማነትን እንዴት ማሻሻል ይኖርብናል የሚለውን ለመመካከርና እዚህ ላይ አቋም ለመያዝ ነው። በዚህ ላይ ኮሚትመንት ለመውሰድ ነው። የከንባታ ዞን ትምህርት መምሪያ ኃላፊ አቶ ግርማ ጊቻሞ ትምህርት የአንድን ሀገር መሰረታዊ የእድገት አቅጣጫ ከሚወስኑ ቁልፍ መሳሪያዎች አንዱ በመሆኑ ጥራቱን በማረጋገጥ በእውቀትና ክህሎት የታነጹ ዜጎችን ለማፍራት በትኩረት ስራዎች እየተሰሩ መሆናቸውን ገልጸዋል። በዞኑ ያጋጠሙንን የትምህርት ጥራት ስብራትን ለመጠገን የሚደረገው ርብርብ ችግርን በመለየት የተማሪዎችን ውጤት ለማሻሻል በተሰራው ስራ እየታየ ያለውን በጎ ጅማሮ ወደ ላቀ ደረጃ ለማሸጋገር የትምህርት ቤት ውስጣዊ ብቃትና ጥራትን ማረጋገጥ ጊዜ የማይ የሰጠ ጉዳይ መሆኑን ተናግረዋል። ሀገራዊ ነባራዊ ሁኔታን በመገምገም የችግሮቻችን መፍቻ ቁልፍ መሳሪያ የሆነው ከማገልገል ይልቅ በአብዛኛው ለፖለቲካ ፍጆታነት እንዲያገለግል ተደርጎ በመቀረጹ በጥረት ላይ ከፍተኛ ጉድለት የነበረበት መሆኑ የሚታወስ ነው። ነገር ግን የለውጡ መንግስት እነዚህን የጥረት ጉድለቶችንና ችግሮችን ለመቅረፍ ትምህርት ከፖለቲካ ፍጆታነት ይልቅ የሀገራዊ ችግሮቻችን መፍቻ ቁልፍ መሳሪያ የሆነው እንዲያገለግል ተደርጎ የተቀረጸ በመሆኑ የትምህርት ጥራትን በማረጋገጥ በእውቀትና ክህሎት የታነጹ ዜጎችን በማፍራት ለማፍራት ታስቦና ታቅዶ በርካታ ስራዎች ተሰርተዋል። በመድረኩ በከምባታ ዞን የትምህርት እድገት ላይ ከፍተኛ አስተዋጽኦ ላበረከቱ አቶ ገብረ ሚካኤል አበሞ የዞኑ አስተዳደር የእውቅና ሽልማት የሰጣቸው ሲሆን በመድረኩ ጥሪ የተደረገላቸው እንግዶች የሁሉም ወረዳ አስተዳዳሪዎች፣ ከንቲባዎችና የትምህርት አመራሮች ተሳታፊ ሆነዋል። በምርምርና ጥናት የታገዘ ችግር ፈቺ የሆነ የባለሙያዎች ስልጠና እየሰጠ እንደሚገኝ የሐዋሳ ዩኒቨርሲቲ የወንዶ ገነት የደን ተፈጥሮ ሀብት ኮሌጅ አስታወቀ። ኮሌጁ ከተለያዩ ክልሎች ለተውጣጡ የውሃና ኤነርጂ ባለሙያዎች ለተከታታይ ስድስት ቀናት የሰጠውን ስልጠና ተግባር ምዘናና እውቅና በመስጠትም አጠናቋል። ምህረት አብ እስራኤል ተጨማሪ አለሁ። ሪሬድ በኖርዌይ መንግስት ለሀገራት እድገት ለልማት የሚደረግ ድጋፍ ሲሆን ፕሮጀክቱ የመንግስት ከፍተኛ ተቋማት በሚያቀርቡት ፕሮፖዛል መሰረት ተወዳድረው በኢትዮጵያ በጤናው በታዳሽ ኃይልና በቴክኖሎጂው ላይ በስፋት ይሰራል። የዚህ ፕሮጀክት ተጠቃሚ ከሆኑ ከፍተኛ ተቋማት መካከል ሀዋሳ ዩኒቨርሲቲ የወንዶ ገነት የደንና የተፈጥሮ ሀብት ኮሌጅ አቅምን በማጎልበትና ህብረተሰቡን ከቴክኖሎጂ ጋር የማዛመድ ስራ እንደሚሰራም የኮሌጁ መምህርና የፕሮጀክቱ አስተባባሪ ዶክተር ሽመልስ መንግስት ንጋቱ ተናግሯል ዋና አላማው የካፓሲቲ ቢልዲንግ ነው ካፓሲቲ ቢልዲንግ የሰው ሀይል ኢንፍራስትራክቸር እና የተለያዩ ስቴክ ሆልደሮች ላይ ያሉ ባለሙያዎችን የአቅም ግንባታ ማሳደግ ነው ከዛ ስራ ውስጥ አንዱ ዛሬ ያደረግነው የማይክሮ ሃይድሮ ኤሌክትሪክ ፓወር ላይ ሲስተም ዲዛይን ኢንስታሌሽን ን ሜንቴናንስ ላይ አጭር ስልጠና ለ። ባለሙያዎች ከተለያየ ክልል የመጡ በኤነርጂ ባለሙያዎች ላይ ስልጠና የሰጠ ነው። የስድስት ቀን ስልጠና የፕሮጀክቱ ጅማሮ በመካከለኛ የሀይል ማመንጨት ተግባር ላይ የሚስተዋለውን ውስንነት ለመቅረፍ መሆኑን የገለጹት ዶክተር ሽመልስ ሰልጣኞች ባገኙት እውቀት በአካባቢያቸው የሚታየውን ክፍተት ለመሙላት አቅም እንደሚያገኙም አስታውቋል። ይሄን ስልጠና ስናዘጋጅ መነሻችን የነበረው እንግዲህ በሀገራችን በተለያዩ ቦታ ተሰርቶ ያሉ የማይክሮ ሃይድሮ ኤሌክትሪክ ፓወር እንትኖች አብዛኞቹ ፋንክሽናል ያልሆኑ አሉ። ያ ደግሞ ሲጠና በዋነኛነት የኦፕሬተሮች አቅም ማነስ፣ የሙያ ብቃት ማነስ፣ ከኦፕሬተሮች ቀጥሎ ያሉ ኃላፊዎችም ስለዛ ነገር ያላቸው ክሉ አነስተኛ መሆን በየክልሉ ማይክሮ ሃይድሮ ኤሌክትሪክ የሚገኝባቸው ቦታዎችን ሚኒስትሪ ኦፍ ወተር ኤንድ ኢነርጂ ጋር ኮሚኒኬት አድርገን እነሱ በሰጡን ጥቆማ መሰረት ነውና እነዚህ ባለሙያዎች ይህንን እውቀት ይዘው ሲመለሱ ያንን ክፍተት ነው የሚሞሉት ብለን ተስፋ እናደርጋለን። በሀዋሳ ዩኒቨርሲቲ የወንዶ ገነት የደንና የተፈጥሮ ሀብት ኮሌጅ የሚሰጠውን መሰል ስልጠናዎችን አጠናክሮ ይቀጥላልም ብለዋል። በተለይም ከተለያዩ መንግስታዊና መንግስታዊ ካልሆኑ ድርጅቶች የሚገኘውን ድጋፍ በማጠናከር ችግር ፈቺ ስራዎች ላይ ኮሌጁ በትኩረት መስራቱን ይቀጥላል። እንደ ዶክተር ሽመልስ ገለጻም በነበረን በቂ የሆነ የማሰልጠኛ እንትን በእጃቸው ሰርተው ነው ኢንስቶል አድርገው በደንብ የሰለጠኑት እና ያችኛዋን ማይክሮ ሃይድሮ ኤሌክትሪክም ላይ እንደዚሁ ኢንስቶል አድርገው ፋንክሽናል አድርገው እንዲሰሩ ትንሽ የበጀት ሊሚቴሽን ስላለ ነው። ለወደፊቱ እሱን አስበንበት በተሻለ የሚመጡ ሰልጣኞች ዲዛይን አድርገው አክቹዋል ኢንስታሌሽን ሰርተው ከዛ የተበላሹ ደግሞ በየክልሉ እየዞሩ ሜንቴናንሱ ላይ ምን አይነት ሜጀር መውሰድ እንዳለባቸው የተግባር ትምህርት ስልጠና እንሰጣለን ወደፊቱ ብለን እናስባለን። ከአማራ ከኦሮሚያና ከቤንሻንጉል ክልሎች የመጡ ሰልጣኞችም ያገኙት ስልጠና ክፍተትን የሚሞላ ና፣ በቀጣይም በአካባቢያቸው በተለይም በኢነርጂው ዘርፍ ያለውን የክህሎት ችግር የሚቀርፍ ሆነው እንዳገኙትም በአስተያየታቸው ነግረውናል። በጣም ችግር ፈች ነው። እኛም ወደዛ ወስደን ይህን ትሬኒንግ ቀጣይ ወስደን ከታች ላሉት በዞን ላሉትና በወረዳ ላሉት ባለሙያዎቻችን ። no ትሬኒንጉን የምንሰጥበት አጋጣሚ ተፈጥሮልናል ማለት ነው። የእውቀትና የክህሎት ማስጨበጫ በሃይድሮ ኤሌክትሪክ ፓወር ዙሪያ ያለውን ቤዚካሊ ያለህን እውቀት እንድታዳበርበት ና ያለህን እውቀት ደግሞ ወደ ስራ ለመቀየር በአካባቢው ላይ ያሉትን የሃይድሮ ኤሌክትሪክ ሲስተሞችን እንድናንቀሳቀስበት ይሁን ደግሞ ራሳችንም ወደዛ ሲስተም ውስጥ እንድናስገባ የሚያነቃቃ አነቃቂ የአጭር ጊዜ ትሬኒንግ፣ የስራ ላይ ትሬኒንግ ነው የሚለን የምንወስደው። እኛም ደግሞ የወሰድነውን ስልጠና ወደ ተግባር እዛ ስንሄድ በምንችለው አቅም አቅም ፈጥረን ለቴክኖሎጂው እድገት የበኩላችንን አስተዋጽኦ ማድረግ አለብን ብዬ ወስጃለሁ። የማዕከላዊ ኢትዮጵያ ክልል የፍትህ አካላት ስልጠናና የህግ ምርምር ማዕከል የሰጠው ስልጠና የባለሙያዎችን ስነ ምግባር የሚገራ መሆኑን አስታወቀ። ማዕከሉ በቡታጅራ ከተማ ለሁለት ቀናት ሰጥ የነበረውን ስልጠና አጠናቋል። አብደላ በድሩ የማዕከላዊ ኢትዮጵያ ክልል የፍትህ አካላት ስልጠናና የህግ ምርምር ማዕከል በየደረጃው ላሉ መርማሪ ፖሊሶች ለአቃቢያነ ህጎች ባለፉት ሁለት ቀናት በቡታጅራ ከተማ ሲሰጥ የነበረው የአቅም ማጎልበቻ ስልጠና ተጠናቋል። ስልጠናው የተከታተሉ አካላትም በበርካታ ዘርፎች እውቀትና ክህሎታቸው የሚያሳድግ ትምህርት መቅሰማቸውን ተናግረዋል። ከማረሚያ ቤት እያዝ ጋር ጭምር እዚህ ያገኘ ናቸው ናቸው ማረሚያ ቤት ጭምር እንዴት መፈተሽ እንዳለባቸው ጭምር ሰፊ እውቀት ነው፣ ከዚህ ስልጠና ያገኘ ነው ማለት ነው። ለምሳሌ አውተንቲክ ሲደረግ ሲመረመር፣ ሰነድ ሲመረመር በኤአይ የተያዘ ነው ኮፒ ነው ኦሪጂናል የሚለውን ለመለየት ማለት ነው። እንደዚያ ነገሮች በቴክኖሎጂ አስደግፎ የሚሄዱበት መንገድ ለእኛ አዲስ ነው፣ ለክልሎች አዲስ ነው። አካዳሚካሊ ከተማርነው ጋር ሳይንሱ ምን አይነት ነው የሚለውን ትክክለኛ ፊት ለማስገኘትእና እውነታ የት ነው ያለው የሚለውን በተግባር የምንሰራበትንና ቲዎሪውን በትክክል እንድንረዳ በጣም አስፈላጊ የሆነ ትምህርት ሰጥተውናል። ለምሳሌ ፎረንሲክ ሳይንስ ኤቪደንስ እንዴት አድርገን መመርመር እንደምንችል በሚጠቅምን እና በሚገባን ቋንቋ ማራ እንድናደርግ የሚረዳንን ትልቅ የሆነ እውቀት ነው የሰጡ። የማዕከሉ ምክትል ዋና ዳይሬክተር ወይዘሮ በቱሎ አብደላ የተሰጠው ስልጠና የባለሙያዎችን ስነ ምግባር ለመግራት የሚያግዝ ነው ብለዋል። ስልጠና ሰጥተን ብቻ ዝም የምንለው አይደለም። ቀጣይ የስልጠና ውጤታማነት ጥናቱም ጭምር እንሰራለን ስልጠናው ምን ያህል ውጤታማ ነው? ከህዝቡ ላይ ምን አይነት ለውጥ አመጣ? የህዝብ እንግልትን ምን ያህል ቀነሰ? የሚለውን ነገር ያው እንደምታውቁት፣ ፍትህ በገንዘብ ይሸጣል። ስፔሻሊ ትላንትናም ስናነሳ የነበረው ሞር ስልጠናው ስነ ምግባር ላይ ፎከስ ማድረግ አለበት። ስነ ምግባር ላይ ፎከስ ማድረግ አለ ተገልጋይ እንዴት ነው መርማሪ ፖሊስ የሚያስተናግደው? ይሄ ደግሞ በመርማሪ ፖሊሶች በአቃቢ ህጎች ላይ ከፍተኛ የክህሎት ጋፓቸውን በተወሰነ መልኩ ስልጠና በአንድ ጊዜ ለውጥ ያመጣል ተብሎ አይታሰብም። ተከታታይነት ያለው ስልጠናዎችን ማዘጋጀት፣ በዚህ መንገድ ማሰልጠንና ህብረተሰቡ ቀልጣፋ፣ ፍትሐዊ የሆነ ፍትህ የሚያገኝበትን መንገድ ማመቻቸት ስለሚጠበቅበትም ተቋማችን ተከታታይነት ያላቸው እንደዚህ አይነት አጫጭር ስልጠናዎችን የምንሰጥበት ሁኔታ ነው የሚኖረው። በማጠቃለያ መድረኩ የተገኙት የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ምክትል ኮማንደር ሽመልስ ካሳ ስልጠናው ግድያን ጨምሮ ልዩ ልዩ ውንብድናና ወንጀል ነክ ጉዳዮች፣ የሐሰተኛ የብርኖት ስርጭት፣ ህገወጥ የጦር መሳሪያ ዝውውርን፣ ሙስናና ብልሹ አሰራሮችን፣ በሴቶች ላይ የሚደርሱ አካላዊና ስነ ልቦናዊ ጥቃቶችን የተመለከቱ ጉዳዮችን ለመመርመር የሚያግዙ የምርመራ ታክቲኮች ምን እንደሆኑ የተብራራበት መሆኑንም ጠቁመዋል። ስልጠናው ጠቀሜታው ላቅ ያለ ስለመሆኑም እንዲሁም በጥቅሉ ለህብረተሰቡ ስጋት የሆኑ ዋና ዋና ወንጀሎች ላይ አትኩረው የስራ ላይ ስልጠና እየሰጡ ነው ያሉት። ከዚያ አኳያ አንዱ በስራ ላይ ስልጠና እየተሰጠ ያለው ስልጠና ለስራ ትልቅ አጋዥ ነው፣ አቅም ይፈጥራል። ሁለተኛ ደግሞ ስራ ላይ ያጋጠማቸው በስራ ወቅት ያጋጠማቸውን ችግሮች እዛው እየነሱ እየተወያዩ ምላሽ እያገኙ የሄዱበት ነው። ከዚያ አኳያ ይሄ እየተሰጠ ያለው ከትላንት ጀምሮ እየተሰጠ ያለው ስልጠና ለፖሊሶቻችን ለመርማሪ ፖሊሶቻችን በምርመራ ዘርፍ ያሉ አመራሮቻችን ፕላስ ደግሞ ለአቃቢ ሕግም ትልቅ ጠቀሜታ አለው የሚል ሀሳብ ነው ያለኝ። እንደኔ ሀገሪቱን ብልጽግና ወደፊት ለማሻገር ሁሉም በተሰማራበት የሙያ መስክ ጠንክሮ መስራት እንዳለበት የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሉ አሳሰቡ። የብልጽግና ጉዟችንና የንግዱ ማህበረሰብ ሚና በሚል መሪ ቃል ክልል አቀፍ የውይይት መድረክ ከንግዱ ማህበረሰብ ጋር በሀዋሳ ከተማ ተካሂዷል። አበበ ተስፋዬ ተጨማሪ አለሁ። በሲዳማ ክልል የብልጽግና ጉዟችንና የንግዱ ማህበረሰብ ሚና በሚል መሪ ቃል ከንግዱ ማህበረሰብ ከተውጣጡ አካላት ጋር በሐዋሳ ከተማ የውይይት መድረክ ተካሂዷል። የሲዳማ ክልል ንግድና ገበያ ልማት ቢሮ ኃላፊ ሰላማዊት መኩሪያ የንግዱ ማህበረሰብ ለሁለንተናዊ ብልጽግና ያለውን ተሳትፎ ለማጎልበትና ከመንግስት ጋር ተቀራርቦ ለመስራት ያለመ መድረክ ስለመሆኑ አብራርተዋል። በተለያየ ዘርፍ ውጤት መጣ ስንል በነዚህ ሰባት ዓመታት ውስጥ የተለያዩ ስኬቶች ሲመጡ እነዚህ ስኬቶች ሲመጡ ደግሞ የተለያዩ ተግዳሮቶች ነበሩ። እነዚህን ተግዳሮቶች ደግሞ በሳል አመራር እና አጠቃላይ ህዝቡን ወይም አጠቃላይ በየዘርፉ ያለውን ማህበረሰብ ደግሞ አጋር አድርገን ይሄድንበትና የመጣውን ስኬት ያጋጠመን ችግርና ቀጣይ ደግሞ ከተለያዩ ማህበረሰብ አካላት ጋር ውይይት ማድረግ አስፈላጊ ሆኗል ማለት ነው። ይህ ለውጥ እንዲቀጥል ሀገራችን እንድታድግ በውይይት መድረኩ ላይ የተገኙት የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ የሀገሪቱን ብልጽግና ለማረጋገጥ የንግዱ ማህበረሰብ ወሳኝ ሚና እንዳላቸው ገልጸው፣ በዚህም ከነጠላ ትርክት ይልቅ አስተሳሳሪ ትርክት ላይ ትኩረት ማድረግ ማድረግ እንዳለባቸውም ተናግረዋል። በክልሉ የሚገኙ የንግዱ ማህበረሰብ የልማት ስራዎችን በመደገፍ በኩል እያደረጉት ያለው ጥረት ተጠናክሮ ሊቀጥል እንደሚገባ ረድቷል። ትርክት በላይነትን ማረጋገጥ እንዲቻል የጋራ ትርክት እንዲኖረን ኢትዮጵያዊነት የሚባለው ብሔራዊነት የሚባለው የጋራ ትርክት ኖሮን ይችን ሀገር ከፍ ለማድረግ የሚደረገው ስራ ላይ ሀገርን ለመገንባት በሚደረገው ሩጫ ላይ የእነሱ ሚና ትልቅ ስለሆነ ይሄን ሀገር በመገንባት ክፉ የሆኑ ነገሮችን እየቀነስን ተግዳሮቶች የሆኑ ጉዳዮችን ከሀገሪቷ እየቀነስን ወደ ከፍታ ለመውሰድ መትጋት አለብን። እኛ ሚና ትልቅ ነው። ኃላፊነት እንወስዳለን። ይሄን ይሄን እናንተ ውሰዱ፣ ይሄን ይሄን እኛ እንወስዳለን፣ በጋራ ይሄን ይሄን እንስራ ብሎ ኃላፊነት ተቀባብለናል ማለት ነው። የመድረኩ ተሳታፊዎች አሁን ላይ በርካታ ችግሮች እንደሚስተዋሉ ገልጸው በተለይም ከወጥ ንግድ ከኑሮ ውድነት ጋር ተያይዞ ህብረተሰቡ ለከፋ ችግር እየተዳረገ ስለመሆኑ ገልጸው ከመንግስት ጋር በመሆን ተቀራርቦ ተናቦ መስራት ይገባል። ያሉትም ቤንዚን ጋርና ነዳጆች ጋር የተያያ እና አሁን ሆቴሎች አሉ። ከገበያ መኪናው ጭኜ ነው ሌላ ሰው ተጠቃሚ እንዲሆን የሚሰራው መጥቼ ሁለት ቀን ባጃጅ የሚሰለፍ ከሆነ ምኑን ነገጥኩ። ሆቴሉ ተዘጋ። የመጣው ነዳጅ እንዳይባክን፣ ስኳር በስርዓት እንዲደርስ፣ ዘይት እንዲደርስ ምን ይሄ በጣም ትልቅ ስራ አይደለም ለመንግስት እኮ። በአንድ ዲፓርትመንት ሊሰራ ቢሮው ግን እቅዶችን አውጥቶ ገንዘብ እንዴት ሊያድግ እንደሚችል ነጋዴው እንዴት ሊደገፍ እንደሚችል ማህበሮቻቸው እንዴት ሊደገፉ እንደሚችሉ የሚያደርግበት አንድ ትልቅ ስራ ስላለው ይህን ስራ አጠንክራችሁ ሰርታችሁ በሱ በኩል ስሰሩ እኛም አብረን ተባብረን እንሰራለን። የሲዳማ ክልል ንግድና ገበያ ልማት ቢሮ ኃላፊ ወይዘሮ ሰላማዊት መኩሪያ የንግዱ ዘርፍ ለኢኮኖሚው እድገት ከሚኖረው አስተዋጽኦ ህጋዊና ፍትሐዊ መሆን እንዳለበት ገልጸው ያለ አግባብ የዋጋ ጭማሪ የሚያደርጉ ነጋዴዎችንም የመቆጣጠር ስራ በትኩረት ይሰራልን ብለዋል። ከርቁጥነት አንጻር በተለይ አንዱ እየተነሳ ያለው የነዳጅ ጉዳይ ነው ቅድምም ከቤቱ ከታችም በተለያዩ የኅብረተሰብ አካላት ውይይት ሲደረግ እየተነሳ ነበረው በስፋት ከነዳጅ ጋር ያለው ችግር ጋቢን አስተዳደራዊ እርምጃ እየተወሰደ የተካሄደበት ስርዓት ነው ያለው። ወይም ከሚመሩት የመንግስት አካላትም ጭምር ወይም ደግሞ ዛር ከላ ያሉ የመንግስት አመራሮችም ጭምር እርምጃ ደረጃ የተወሰደበት ከማደያ ባለቤቶችን ጋር ተያይዞ አዋሳ ከተማ ብቻ 11 ማዳ የተቀጣበት ወደ ዞኖች ሲሄድ ደግሞ ስድስት 6 ማዳ በአጠቃላይ 17 ማዳ በዚህ በ10 ውስጥ የቀጣ ነበር። በክልሉ የንጹህ መጠጥ ውሃ ተደራሽነት ሀምሳ ሁለት በመቶ ላይ እንደሚገኝ የደቡብ ኢትዮጵያ ክልል ውሃ ማዕድና ኢነርጂ ቢሮ ገለጸ። ቢሮ አዲስ ባወጣው መመሪያ በወጣው መመሪያ ዙሪያ ለሚመለከታቸው አካላት የግንዛቤ ማስጨበጫ ስልጠና በአርባ ምንጭ ሰጥቷል። ዝርዝሩን ተነሳ ተረፈ ከአርባ ምንጭ ቅርንጫፍ አድርሶናል። ገነት መኮንን እንደሚከተሉት ታቀርበዋለች። ስልጠናውን በንግግር ያስጀመሩት የውሃ ማዕድንና ኢነርጂ ቢሮ ምክትል ኃላፊና የመጠጥ ውሃ ግንባታና ተቋማት ዘርፍ ኃላፊ አቶ ኤልጎ እንጃ ቢሮ በዋናነት በንጹህ መጠጥ ውሃ አቅርቦት ዙሪያ ትኩረት ሰጥቶ እየሰራ እንደሚገኝ ጠቅሰው በክልሉም በተለያዩ አካባቢዎች ፕሮጀክቶች ተገንብተው መመረቃቸውን ተናግረዋል። እንደ ክልል የንጹህ መጠጥ ውሃ ተደራሽነት በገጠር 52 ከመቶ፣ በከተማ 60 ከመቶ በአጠቃላይ 52 ከመቶ መድረሱን ምክትል የቢሮ ኃላፊው አረጋግጠዋል። ይህ ማለት አሁን ስራ እነዚህ በዋነኛው በመጠጥ ውሃ አቅርቦት ግንባታ ነው እየሰራ ያለው። በየቦታው ብዙ ፕሮጀክቶች አሉ። አጠቃላይ ወደ 52 ፐርሰንት ያህል ማህበረሰባችን ንጹህ ውሃ ያገኛል ማለት ነው። ይህን ለማድረግ ሌላው ደግሞ ከግንባታው በተለኛ በጣም ትኩረት አድርገን የምንሰራው ምንድ ተቋማት አሳደር ላይ ነው። ተቋማት በጣም ብዙ ናቸው። ረጅም ጊዜ ተገንብቶ የመጡ ያሉ ተቋማቶች አሉ። በትንሽ ብልሽት በሜዳ ላይ ቆሞ ያሉት እነዚህ ተጠግነው አገ ሰጥቶ ዘላቂ የሆነ ለማህበረሰቡ አገልግሎት እንዲሰጡ በከፍተኛ ትኩረት የሰራ እንገኛለን። የመጠጥ ውሃ አቅርቦት ተቋማት አስተዳደር ስራ ክፍል ዳይሬክተር አቶ ለበኑ ለማ በክልሉ የተገነቡ የውሃ ተቋማትን ዘላቂነት ለማረጋገጥ በገጠርም ሆነ በከተማ በርካታ ስራዎች መሰራታቸውን ገልጸው በሂደቱ ያጋጠሟቸውን የሀብት ውስንነት፣ የግንዛቤ እጥረትና ጠባቂነት ችግር ለመቅረብ ስልጠናው መሰጠቱን ገልጸዋል። የመጠጥ ውሃ አቅርቦት ለህብረተሰቡ ንጹህ መጠጥ ውሃ ለማቅረብ እና ዘላቂ እንዲሆን ለማድረግ እንዲቻል የሚሰሩ ስራዎች ናቸው። እነኚህ ስራዎች አሉ የተለያዩ ማነቆች ናቸው ያሉት። አንደኛ የሀብት ውስነቶች ይገጥማሉ። ሁለተኛ የተቋማትን በትክክል በት ቦታ ሳስተኔቲ ወይም ዘላቅነትን ለመፍጠር የብረተሰቡ የገንዛቤ ጥረቶች ነበሩ። እንደገና ሶስተኛ ኖርማል ችግሮች ሁሉ ፌሺ ሳይሆን ራሴ ሰርቼ ይሄን አድርጌ እፈጥራለሁ የሚል ሳይሆን፣ ሁሉም ነገር ወደ መንግስትና ወደ ክልል አካባቢ የማዘዋወር ችግሮች ነበሩ። ከዛ ጋር ተያይዞ በከተሞችም የተሰሩ ፕሮጀክቶች ሳስትን እንዳይሆኑ ከማችግ ፈንድ አንጻር ከታሪፍ ሴቲንግ አንጻር እንደገና ደግሞ የአመራር ቦርድ አመለካከት አንጻር ያሉ ችግሮችን ለመፍታት የተሰጠ ስልጠና ነው። ዛሬ የዲላ ከተማ ውሃና ፍሳሽ አገልግሎት ስራ አስኪያጅ አቶ ፍሳ ኡዶ በአካባቢያቸው የሚገኙ የውሃ ተቋማት ዘላቂ አገልግሎት እንዲሰጡ ለማስቻል የባለድርሻ አካላት ቅንጅታዊ ስራ የተሻለ ውጤት እያመጣ መሆኑን ተናግረዋል። ትልቁ ሀብት የውሃ አገልግሎት ምንድን ነው? ውሃ ሀብቱ ነው። ውሃ ብክነትን ከተቀነሰ ተቋማት ጠንካራ ይሆናሉ። ከዚህ በተጨማሪ የውሃ መሰረተ ልማቶችን መስመር ዝርጋታዎችን ያረጁ መስመሮችን መቀየር ነው እና ይሄን በማድረግ እኛ ሰፊ ስራ እየሰራ ነው። ከዛ በተጨማሪ ህብረተሰብ አሳታፊ ስራ እየሰራ ነው። በከተማችን ጠንካራ የደንበኞች ፎረም አለ። መርሃ ግብሩ ከተሳታፊዎች ለተነሱ ጥያቄዎች ምላሾች በአወያዮቹ የተሰጠ ሲሆን ለዞን ለከተማዋ አገልግሎትና ቦርድ አባላት ሲሰጥ የነበረው የግንዛቤ ማስጨበጫ ስልጠና ተጠናቋል። የተከበራችሁ ተመልካቾች፣ የህብራዊነት ድምጽ ከሆነው የደቡብ ቴሌቪዥን ለሰዓቱ ያዘጋጀ ናቸው ዜናዎች